ተመልካቾች ከመስቀል ደመራ በዓል ጋር በተገናኘ እዚህ ስቱዲዮ የሃይማኖት መምህር ጋብዘናል። እንግዳችን እንግዲህ ዶክተር ዲያቆን ዶክተር ቶማስ ሽመልስ ይባላሉ። የኢትዮጵያ ጃንደረባ ትውልድ ስራ አስፈጻሚ አባል ናቸው። በቅዱስ ጳውሎስ ሆስፒታልም የስትራቴጂ አማካሪ ናቸው። የመስቀል ደመራ በዓልን በተመለከተ ስነ ስርዓቱና በዓሉን ምክንያት በማድረግ የተያዩን ጥያቄዎችን አዘጋጅተናል። እዚህ ስቱዲዮ ስለመጡ ከልብ ነው እናመሰግነው እኔም አብሮ እንግዲህ በኢትዮጵያ የሚከበረው የደመራ ና የመስቀል በዓል ከሌሎች ዓለማት አንጻር በተለየ መልኩ የሚከበር ነው። ሕብራዊነት አለ፣ አብሮነት፣ በቃ ኢትዮጵያዊነት በጣም ይጎላል በበዓሉ ላይ። እንዴት ተለየ? ኢትዮጵያና መስቀል ደመራ እንዴት ተሳሰሩ? ከሚለው ጥያቄ እንጀምር እስቲ። እሺ፣ አመሰግናለሁ። በመጀመሪያ እንኳን አደረሳችሁ ለሁላችሁ ማለት ፈልጋለሁ። ያው መስቀል እንዳልከው ዓለም ሁሉ የሚያውቀው በዓል ነው እና ይሄንን መስቀል ግን ስናከብር ብዙ ጊዜ እንዳልከው በተለምዶ የምናተኩረው በዓሉ ላይ መስቀል የደስታ ማስታወሻችን፣ ምልክታችን ነው እና ግን መስቀልን እንደዚህ ከማለታችን በፊት ግን መጽሐፍ ቅዱስ ላይ በጊዜው መስቀል ምን አይነት ሲምቦሊካል ትርጉም ነበሩ ብለን ስንመለከት ግን አሁን እኛ እንደምናከብረው ትልቅ ቫሉ አልነበረው። መስቀል እንደዚህ መከበር የጀመረው ቅዱስ ቆስጠንጢኖስ የስቅለትን ቅጣት ካስቆመ በኋላ ነው፣ እንደዚህ መከበር የጀመረው ማለት ነው። ከዛ በፊት እና ከክርስቶስ ጋር ሲገናኝ ግን መስቀል በጣም ከባድ ስም ነበረው። ኢቨን በሮማውያን አፍ ላይ ራሱ ቃሉ ራሱ መነገ ሲነገር ራሱ ይጸየፉት ነበር እና መስቀል ለጊዜው እነ ቅዱስ ጳውሎስም ሲናገሩ እኛ የተሰቀለውን ክርስቶስ እንሰብካለን ይህ ግን ለሌሎቹ ሞኝነት ነው፣ ለአይሁድ ደግሞ መሰናከያ ነው ይባላል እና እንደዚህ የተባለበት ምክንያት ለምንድን ነው? መስቀል በምድር ላችን ላይ በጣም አሰቃቂ ከሚባሉ የቅጣት መንገዶች አንዱ ነው። አንድ ሰው በጣም ለማዋረድ ስትፈልግ የምትጠቀምበት መንገድ ነው። በጣም ኃይል ለእኛ ሰው ደካማን ሰው የሚጨቁንበት የመጨቆን፣ የውርደት፣ የሞት፣ የፍርሃት ምልክት ነው እና ሮማውያን እንደም የመሬት አምላክ የሚሉት አላቸው ኦሩንዙድ የሚባል እና እሱ አምላክ የመሬት አምላክ ስለሆነ ሰውን ራሱ እንደዚህ ለማዋረድ የሚሞክሩትን ሰው መሬት መሬት ያርጎ መግደል ራሱ መሬትን እንደ ማርከስ ያንን ጣዖት፣ እንደ ማርከስ ስለሆነ የሚያስቡት ሰውን ሰቅለው ነበር የሚገሉት። እና አሁን ግን ሁላችንም እንደዚህ የምናከብርበት መስቀል ለምንድን ነው ካልን መስቀል ክርስቶስ ይሄንን የመጨቆንን ምልክት የድል ምልክት ያደረገብን፣ የአሸናፊዎች ምልክት ያደረገበት አሁን ሁላችንም እዚህ ምድር ላይ የተቸገሩትን የምናስብበት ሰላም፣ ፍቅር የተሰበከበት ምልክት መስቀል ነው እና ይህንን ደግሞ የሆነበት ምክንያት መስቀሉ የተሰቀለው ክርስቶስ ነው፣ ይህን የሰጠን ማለት ነው። እና መስቀል የኃይል ምልክት ነው። አሁን ለምሳሌ ዓለም ላይ ለምሳሌ በመሳሪያ ደረጃ ጦር መሳሪያ ከንግስና ጋር በሚገናኝ ኃይለኛ መሳሪያ ቢባል ምንድን ነው ትላለህ አንተ ለምሳሌ ኒውክሌር አይደለም? አሁን እኛ ለእኛ ክርስቲያኖች ኃይለኛ መሳሪያ የምንለው መስቀል ነው። አሁን አንዳንድ መንግስታት ለምሳሌ የጦር እንትናቸውን ለማሳየት ትሪት ያካሄዳሉ። ለክርስቲያኖች ደግሞ የኛ ምልክታችን ደግሞ መስቀል ነው። አሁን ኢቭን ወንጌል ራሱ የሚለው ቃል ከክርስትና በፊት የሚጠቀሙበት መች ነው አንድ ንጉሥ የሆነ ኤሪያን ሲረከብ ወይ ደግሞ ሲመጣ ወንጌል እየተባለ ይነገራል እና ያ ማለት ያ የንጉሱ መምጣት ምልክት ነው የምትናገረው ማለት ነው። እና ለእኛ ደግሞ ክርስቶስ የክርስቶስ መንግስት በዚህ ምድር ላይ መሆኑን ምልክት የምንነገርበት ምልክት መስቀል ነው። አሁን ለምሳሌ በበዓላት ላይ ካህናት፣ ዲያቆናት መስቀል ይዘው ይወጣሉ። ይሄ ማለት አሁን በድሮ ፊልም ላይ ካየ ወታደሮች ከፊት ሆነው ምልክት ይዘው ሄደው የለ የእኛ የክርስቲያኖች ምልክት እሱ ነው፣ መስቀላችን ነው ማለት ነው። ካህናት በእጃቸው ሲይዙ ኃይል ስላለው ነው ማለት ነው መስቀል የዚህ ኃይል የሰላም ሰይጣን የተሸነፈበት ሞት የተሸነፈበት የፍርሃት የመጨቆን ምልክቱ ተገልብጦ ሀይል ያለው ሁሉንቻ የሆነው አምላክ ለታችኛው ለተጨቆኑ ሰዎች ሀይል ብርታት የሆነበት ለእኛ ዋጋ የተከፈለበት ምልክት ነው እና ይሄንን ዋጋ በማሰብ እንዳልከው ዓለም ላይ በሁሉም ቦታ ይከበራል ይሄ በዓል ማለት ነው። ለምሳሌ አሁን በግሪክ ላይ ከኛ ጋር ተመሳሳይ ነው፣ በዓል አከባበራቸው። በዓሉን ሲያከብሩ መስቀሉን በቤተክርስቲያን ቅዳሴ ላይ ያከብራሉ። ከዛ በፊት ለአምስት ቀናት ላይ በግሪክም በአርሜኒያም እንዲጾም ያደርጋሉ። በግሪክ ደግሞ ለየት የሚያደርጉት መስቀሉን በባዚል የሚባል ቅጠል ይሸፍኑታል። ይህንን ምን ለማመልከት ነው? ንግስት ሌን መስቀሉን ስታገኝ ሶስት መስቀሎች ነበሩና ለመለየት አንደኛው ሙት ሲያስነሳ ነበር። ሁለተኛ ደግሞ ይሄኛው የክርስቶስ መስቀል በላዩ ላይ የባዚል ቅጠል ጥሩ ማዝ ያለው ቅጠል ነበረው። ስለዚህ ይሄን ቅጠል አድርገው ምዕመናንን መስቀሉን አውጥተው ይባርካሉ። በአራቱን ማዕዘን ሄደው ይባርካሉ። በጣም ለየት የሚያደርገው ደግሞ ይሄ የመስቀል ስርዓት በኢትዮጵያ ደግሞ በጣም የደመቀ ነው። እንዳልከው በኛ ባህል መስቀልን መነቀስ የተለመደ ነው። በማተባችን ላይ እናደርገዋለን። በንጉሷን ነገስታት ይህንን ኃይል ተረድተው ላሊበላን አክሱምን ገንብተውልናል። በጣም ደግሞ የሚያኮራን ደግሞ ያው የኢትዮጵያ ግማዱ መስቀል በቀኙ በኩል ያለው ኢትዮጵያ ውስጥ ነው የሚገኘው። ስለዚህ ቤተ ክርስቲያን የመስቀልን ዋጋውን ዓለምን የለወጠበትን ዋጋ ስለምታውቅ እኛ ይሄንን ሁሌ እንድናስታውስ ከክርስትና በፊት የነበረውና አሁን ያለው ዓለም በጣም ሰማይና ምድር ነው። እና ይህንን የመስቀሉን ዋጋ ቤተ ክርስቲያን ለማስታወስ ከህይወታችን ጋር እንደዚህ አቆራኝታ በስርዓት በበዓል እንደዚህ አይነት በመስቀል ስርዓት ሰርታልናለች። እና ከህይወታችን ጋር የተዋቀረው ቤተ ክርስቲያን ይህን ስራ ስለሰራችልን ነው። እንግዲህ በሃይማኖታዊ ትርጓሜና የሃይማኖት መምህራን ሲያስረዱ ምእመናን ወደ ራሳቸው ህይወት መገልበጥ እንዳለባቸው መኖር እንዳለባቸው ይነሳልና ከደመራና ከመስቀሉ እያንዳንዱ ክርስቲያን ምእመናን ምንድን ነው ህይወታቸውስ ሊተገብሩ የሚገባው እውነት መደበቋ ከረዥም ጊዜ በኋላ መውጣቷን በታሪክ እናነባለን፣ እናያለን። ግን እንዴት እንተግብረው? ምእመን እንዴት ይተግብሩት? አዎ ቅዱስ ጳውሎስ ይህንን ሁሌ ያስታውሰናል። ክርስቶስ ሁሌ እንደተሰቀለ በልባችሁ ላይ ይሳል ይለናል። እና እና መስቀል አሁን እናከብረዋለን፣ ግን ካለፈ በኋላ ግን መረሳት የሌለበት በዓል ነው። ሁሌ ማክበር ያለብን በዓል ነው። መስቀል ከሞት ወደ ህይወት የተሸጋገርንበት መንገዳችን ነው። ቀን በቀን ስናማትብ የምናስታውሰው ነው። መስቀል ስንሰራ ይህንን ማስታወስ አለብን እና መስቀል ቅድም እንዳለው የክርስቶስ ይህንን ጨለማውን ኃይል የማሸነፉ ምልክት እንደሆነ ሁላ የአምላክ ፍቅሩ የተገለጠበት መንገድ ነው። የሰላም ምልክት ነው። ስለዚህ አንድ ሰው ሲያማትብ ወይ ደግሞ መስቀል ይዞ መጥፎ ነገር ማሰብ የለበትም። ቂም መያዝ የለበትም። የተጣለው ሰው ካለ መታረቅ አለበት። መስቀል የእርቅ የአምላክና የሰው እርቅ ነው። አህዛብና አይሁድ የተታረቁበት ነው። ሁሉንም መላእክትና ሰው ሁሉም ህብረታቸውን የፈጸሙበት የመስቀል ምልክት ነው። ስለዚህ መስቀልን ከያዝን ከመስቀል ጋር አብሮ መሰበክ ያለበት ሰላምን፣ ፍቅርን እርቅን ነው ለሁሉም ሰው መስበክ ያለብን ያንን ነው በክርስቶስ ውስጥ ልባችን ውስጥ መሳል ማለት ያንን፣ ቀን በቀን በህይወታችን ውስጥ መተግበር ማለት ይሄ ነው። ከመስቀሉ ዓላማ አንጻር አሁን ምዕመናን ባህሉን በሚያከብሩበት ጊዜ አቅመደካሞች ደካሞች እንዴት ነው ሊያስቡ የሚገባው? እሱም ቢያነሱልን ጥሩ። አሁን አቅመ ደካሞችን መርዳት የሁላችንም ግዴታ ነው እና ክርስቶስ በዳግም ምጽዓት የሚጠይቀን ዋና ዋና ነገሮች ሲባል የተቸገሩትን የተራቡትን ማብላት፣ የተጠሙትን ማጠጣት ነው እና ይሄ ባጭሩ የፍቅር መገለጫ መንገዶች ናቸው። እኛው ለምሳሌ በጊዜው ፍቅር ሲባል የምናውቀው ልብ ወለድ ላይ ፊልም ላይ ነው እና ፍቅርን ትክክለኛ ትርጉሙን ማወቅ ከፈለግን መመለከት ያለብን ራሱ ክርስቶስ ነው፣ ምክንያቱም ፍቅር ማለት ራሱ ክርስቶስ ነው። እና ይሄ ፍቅር መገለጫው የቤተክርስቲያን አባቶች ምን ይላሉ? በግሪኩ ኬኖቲክና ኤክስታቲክ የሚባል አገላለጽ አለ። ይሄ ማለት ፍቅር ራስን ባዶ አድርጎ ለሌላ ሰው አሳልፎ መስጠት ማለት ነው። ዘአልቲሜት የፍቅር መገለጫ ይሄ ነው። ስለዚህ ክርስቶስ መስቀል ላይ ራሱን ለሁላችንም አሳልፎ ሲሰጥ ፍቅርን አሳይቶናል ማለት ነው። ስለዚህ እኛ ሁላችንም የተጠራ ነው ደግሞ ክርስቶስን እንድንመስል ነው። ስለዚህ ክርስቶስን መምሰል ማለት ይሄንን አይነት ህይወት መምሰል፣ ራሳችንን ለሌሎች አሳልፈን ስንሰጥ ነው ይህንን ህይወት የምንተገብረው ማለት ነው። ክርስቶስ ይሄንን ሲያስተምረን መጽሐፍ ቅዱስ ላይ ያው ሁለት ህግ ነው ዋና ህግ የሚባለው አምላክን ውደድና ባልንጀራን እንደራስ አድርገው ወደድ ነውና ይሄንን ህግ አምላክን ሌላ ሰውን ሳትወድ ወይ ደግሞ ባልንጀራ ንቀህ አምላክን መውደድ አትችልም ስለዚህ ክርስቶስ ይሄን ያስተማረን በእንደዚህ አይነት ነገሮች እንድተገብረው ነው ደግሞ አሁን ለምሳሌ ዘመናችን ላይ በጣም ጭንቀት ዲፕሬሽን በጣም ብዙ አይነት ችግሮች አሉ እና አሁን በህክምናው ምርመራ ሲታይ አንድ ሰው ራሱ ላይ ከራሱ ጋር በጣም ፎከስ ሲሆን ደግሞ ከራስ ጋር ማውራትና የጭንቀት የአንግዛይቲ ምልክቶች በምርመራ ሲታዩ ተመሳሳይ ናቸው። ስለዚህ አንድ ሰው ፎከሱ ራሱ ላይ እስከሆነ ድረስ ራሱን ማዳበር ላይ በጣም የሰልፍ ሴንተር ልየሆነ ሲመጣ ወደ አሁን ፓንደሚክ በሆኑት በሽታዎች ሊጠቃ ይችላል ማለት ነው እና የህይወት ራሱ የደስታ የትርጉም ምንጩን የምናገኘው መስቀሉ ላይ ነው ማለት ነው። እሱም ማለት ራስን ለሌሎች መስዋዕት ማድረግ ማለት ነው እና ክርስቶስ ስድስቱ ቃላት ወንጌል የሚነገሩን ይሄ ዳግም ምጽአት ላይ እነዛን ነገሮች ስናደርግ የሆነ ነጥብ አስቆጥረን ገነት ለመግባት አይደለም። የክርስቶስ መንግስቱ አሁን ናት ተብሏል። ስለዚህ ያንን መንግስት መኖር የምንጀምረው እነዚህ ነገሮች በማድረግ ነው። እነዚህ ነገሮች የፍቅር መገለጫዎች ናቸው። የህይወት ትርጉም የምናገኝባቸው መንገዶች ናቸው። ክርስቶስን የምንመስልበት መንገድ ነው። ስለዚህ መስቀሉን ሁሌ በህይወታችን ውስጥ መሳል ካለብን በዚህ ነው። ለምሳሌ አንድ የድሮ ሰው መስቀልን ፊቱ ላይ ይነቀስ ነበር። አሁን ግን መስቀልን በህይወታችን ላይ መነቀስ ከፈለግን ይህንን አይነት ህይወት መተግበር ነው ያለብን። የቤተክርስቲያን ታሪክም አባቶችም የሚያስተምሩ ነው ይህንን ነው ራሳቸውን መስዋዕት አድርገው እነ ቅዱስ ባስልዮስ ለምሳሌ ሀብታቸውን ሁሉ ነገር ሽጠው ሆስፒታል ኛውን የምንለውን ሲስተም የሰሩ ልነሱ ናቸው። ድሆችን መርዳት ኢቨን ለምሳሌ አሁን እስረኞችን መጠየቅ ይባላል አይደል? አሁን በጊዜው እስረኛ ካልተጠየቀ ወይ ሰው ምግብ ካላመጣለት ይመገቡም አልነበረም። ስለዚህ አሁን ራሱ አሁን በዚህ ዘመንም እስረኞቹን ሄደን መጠየቅ አለብን። ጠያቂ በጣም ቤዚክ ነሴስቲ የሚቸግራቸው ሰዎች አሉ። ሐኪም ቤት ላይ ለምሳሌ በጣም በእኛ በጣም በተደጋጋሚ ለሕክምና መዋጮ እናረጋለን ለብዙ ታካሚዎች። አንዳንድ ሰው ሐኪም ሆኖ ለምሳሌ ፔሽንቱን ከመድኃኒት ከማዘዝ በላይ ማይረዳ ሰው ሊኖር ይችላል ግን ከዛ በላይ ሰዎችን መጠየቅ መቅረብ ልክ በውስጣቸው ክርስቶስን አይተን መርዳት ስንጀምር ነው መስቀሉን መኖር የምንጀምረው በህይወታችን ማለት ነው መልካም ዲያቆን ዶክተር ቶማስ ሽመልስ የኢትዮጵያ የጃንደረባ ትውልድ ስራ አስፈጻሚ አባል እንደዚሁም የቅዱስ ጳውሎስ ሆስፒታል የስትራቴጂ አማካሪ እዚህ ስቱዲዮ ተገኝተው ስለ ደመራ መስቀል ሃይማኖታዊ ትርጓሜ እንዲሁም የተያያዥ መልእክቶችን ስላስተላለፉ ከልብ አመሰግናለሁ እኔም አመሰግናለሁ